ሀኒዬ። አቤት አባ። ምን ሆነሽ? አባ በጣም ነው ደስ ያለኝ። ምን ተገኘ? አባ ያንተን ማሳከምበት ገንዘብ አገኘው። ምን? እንዴት አባዬ? ምንም አትጠይቀኝ፣ ዝም ብለሽ በለኝ። ሀኒዬ። አቤት አባ። እስኪ ተረጋጊ። አባ ደስ ስላለኝ እኮ ነው ደስታሽ እኮ ደስታዬ ነው። ግን እስኪ ተረጋጊና እናውራ። እሺ ያው ተረጋጋው። ምንድነው አባዬ? እሺ አሁን ገንዘቡን ኬት እንዳመጣሽ ነገር አባዬ። ደግሞ ነገር ኮኮ ሰዎች ናቸው የሰጡኝ። በፍፁም ሰዎች ይህን ያህል ገንዘብ እንዴት ብሎ ነው የሚሰጡሽ? እመንኝ አባ። እስኪ ሙት ወይ አንቺን የሚጎዳ ምንም ነገር አላደረግሽም? አባ በአንተ እንደማልምል እያወቅህ፣ እስቲ ነገሩን ግልጽ አድርገሽ ንገሪ፣ ልጅ የተጨነቅኩብሽ እኮ። አባዬ እመብርሃን ምስክሬ ናት፣ እኔ ራሴን የሚጎዳ ምንም ነገር አላደረግኩ። እሱማ እመብርሃንን ብለሽ እንደማትዋሽኝ እኮ አውቃለ። እንዴ አባ ቆይ ባለልህስ እኔ ዋሻለሁ እንዴ? ሰላም ጤና ይስጥልኝ። ወደ ተመልካች እንደት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። መልካም መልካም ወልካም ብያለሁ። እንግዲህ ቪዲዮ እናንተ ማየት ስለተዋችሁ አመሰግናለሁ። ቻናሌ ሞቶት ሞቶት መቼ አብረን እንደምንቃብረው አናቅም ማለት ነው። እንግዲህ ለማንኛውም መፖሰቱ የማይቀር ነው፣ ግድ ነው። አሸወይ ናይ እንበል እንግዲህ ትላንትና ነው የተለቀቀው፣ አርባ አንድ ኖላዊ ድራማ ማለት ነው። እና እንግዲህ ኖላዊ ድራማ የሚያስደምም እንግዲህ ተወዳጅ በላይክ እና በሰብስክራይብ ራሱ ተወዳጅ ሆኗል ማለት ነው። ውድ ተመልካች እንግዲህ ሀና በጣም እየተወነች ነው። ሀና በጣም እያ- አነጋገር እየሆነች ነው እርስ በራሳችሁ ራሱ መቼ ነው? ሀና ለምንድን ነው እቃ ውስጥ ምንድን ነው ኮሞዲ ነው ምናምን የልብስ ቦታ ለምንድን ነው እየፈለገች ያለችው? ሁሉም በቃ ግልጽ እየሆነ ነው። ፎቶ የሀሰትን ፎቶም ለምንድን ነው ማየት የፈለገችው? ያላመነችው ነገር አንድ ነገር እንዳለ እንግዲህ ወይዘሮ ማለትም እትዬ እትዬ የገዛ እናቷን ነው እትዬ እትዬ እያለች ያለችው የገዛ ልጇን ነው እንግዲህ ሰራተኛ ያረገቻት ማለት ነው እና። እንግዲህ ውድ ተመልካች ሰላምዬ በጣም አልተዋጠላትም። የሐናን በጣም ነው ሰራተኛ ሆነም በጣም ነው እንደ ሰራተኛ እያየቻት አይደለም። እንግዲህ በስተመጨረሻው ይሄ ድራማ ምን ደረጃ ላይ እንግዲህ ተወዳጅ እየሆኑ ነው፣ ላይክም እየጨመራላቸው ነው ሁሉም ሰው ሰብስክራይብ ሀና ወዷት ሰብስክራይብ እያደረጉ ነው። እንግዲህ ውድ ተመልካች አብረን እናይ የእኛንም ቪዲዮ ላይክ እንድታደረጉንና እኛም እንግዲህ ጥሩ ደረጃ ላይ እንድንደርስ። እስከ መቼ ድረስ ነው በሰው ቪዲዮ የምንመጣው? በራሳችን ኮንፊደንስም እኛም እንድንወጣ ልታበረታቱን ይገባል እና እንግዲህ በጣም እያስገረመ ነው። ሀሰት እንግዲህ ሀናን ለማየት አትፈልግም። ሀሰት የምትፈልገው ከማለት ላይ ብር ነው። ያልኩሽን ነገር እሺ እያልሽኝ አይደለም? አለቻት የሀና አባት። በጽኑ እየታመመ ነው። ሐኪም ቤት ልወስዳት ነው። ነጠላሽን ቁጭ አድርግተሽ ከነሰላሚ ከእህትና ከወንድሞችሽ ጋራ ምግብ ሰላም ታቀርብልሽ፣ እና አብራችሁ ብሉ ስትል፣ አንቺ እኮ እኔን አትወጂኝም አብረን እንሂድ እዛ ስትል፣ ከዛ አይ ምን በወጣሽ ልጄ እዚሁ ቁጭ በይ አንቺ እነሱ ጋ ብላ፣ የሰላምና እናት ሄደች። የሰላምና እናት ከሄደች በኋላ ከሀና ጋራ ተመልሳ ስትመጣ ሀናን እንግዲህ ቁጭ በይ፣ እኔ እሰራለሁ፣ እኔ አቀርባለሁ እትዬ ብላ እንግዲህ፣ ሀና ስታቀርብላት አይ ቁጭ በይ፣ ደክመሽ ነው የመጣሽው፣ እኔም ደክም ያለብ ከዛ ጥያቄዋ ለምንድን ነው እንደዚህ ሐኪም ቤቱ ሁሉ ለምንድን ነው የሚያከብርሽ? ለምንድን ነው እንደዚህ የሚሽቆጠቆጡልሽ ብላ ሀና ጥያቄ ያቀረበችላት ሀና ጥያቄ ካቀረበችላት በኋላ እንደው ሀንቴ አንቺ ለብር ብለው ነዋ። ብር ስለሚከፍልና አንዳንድ ሰዎች ስለማሳክማቸው ጉንፋን እንኳን ሲይዛቸው ስለማሳክማቸው ለዛኮ አውቀው አውቀዊ ነው እንደዚህ የሚሽቆጠቆጡት እንጂ ለእኔ አይደለም ብላ መልስ ሰጠቻት። እንደገና ደግሞ እንግዲህ ለሀንቾ አባትሽ ግን አዲስ ፊት አይደለም ለእኔ፣ አባትሽን ግን የማውቀው ይመስለኛል። ሀኒዬ ስትላት ማለት እህትዬ የት ነው መታቆት እንግዲህ እኔ ልታቆት ትችላላችሁ። እኔ ምንም የማውቀው ነገር የለም እስ ብላ መልስ ስትመለሰላት፣ አንቺም እኮ በመልክ እሱን አትመስሊም ብላ እንግዲህ በጣም ጠይቃታለች። ከዚያ በስተ መጨረሻ ላይ ከተነጋገሩ በኋላ እንግዲህ ወይዘሮ ማለት ላይም ድንጋጤ አለ፣ ሀና ላይም ድንጋጤ አለ። እንግዲህ ውድ ተመልካች ወደሚሄድበት ሀናን ደግሞ ጆሮ በጣም ነው የሚወዳት። ጆሮ ደግሞ እንግዲህ ዞሮ ዞሮ ሀናን ጉድ ውስጥ ሳይጨምራት አይቀርም። ብሩንም እየሰረቁ ብሩንም እንግዲህ ለሆነ መስቀሉን እስከ አንገት እናመጣለን አመጣለሁ ብሎ ያኛው ቃል ገብቷል። እንግዲህ ያኛው ቃል ስለገባ ምንም ችግር የለውም፣ ብሩን ከታመጣክ ብለክ አትጠይቀኝ። ሀናን አባቷ ታማሚ ስለሆነ ሀናን ግዴታ መርዳት እንዳለባቸው ተነጋግረው ነው እንግዲህ። የሀና አባት ይመስለኛል ወደ ሐኪም ቤት ሲሄድ እኔ የልብስ ማስቀመጫ ከበቱን ሁሉ ከፋፍቶ ፍራሹን ሁሉ በቃ ክፍትፍት አድርግቶ ያኛው መቶ ለጆሮ ብሬ ሰጠው ልይ ተመልሶ እና ሀና ቤት ዘርፎ እንዲሄደ እንግዲህ ቪዲዮ ላይ አይተናል፣ ሁላችንም እንግዲህ በነሱ ቻናል የሚመጣው እንግዲህ በአርባ ሁለት ቪዲዮቸው፣ በአርባ ሁለተኛ ላይ ምን እንደሚመጣ አብረን እንግዲህ ሲለቁ እንከታተላለን። እና እነ እንግዲህ ጋሽዬ መርፌት ወቅቱ ስለመጣ በጣም መቀመጥም አቅቷቸው ወርቋል። ይሄኛው ደግሞ ጋሽዬን ለመጠየቅ መጣ። እነሱ ወደ ሐኪም ቤት ሲሄዱ ዘርፏል እና ደግሞ ከሱ ከጆሮ ጋር በጣም እያወራች ነው። ገሽዬ ደግሞ ከማን ጋራ ነው እንደዚህ የምታወራው? ሰላምኛ ሰላምና ነች። ገሽዬ ደግሞ ከማን ጋራ ነው እንደዚህ የምታወራው ብሎ ጠይቋ። እዚህ ጋር ጉድ ተመልካች እየሰረቀ ነው። ለራሱ ሰጥተው ለራሱ ተመልሰው እየሰረቀ ነው። እንግዲህ ለዚህ ስርቆት ቃል ገብተው ነበረና እሱና ጆሮ መደም ከስርቆት መራቅ አልቻሉም ማለት ነው። እና ሀና ደግሞ ወጥታ ስትመጣ ነበረ እዚህ ጋር ሰላም ሰላምና እናቷ እየተነጋገሩ ነው። እኔ እናቴ ጋር ርግቢያት ትበሉኝ ብላለች። እናቴ ጋር እኔ መተኛት አለብኝ አንቺ ውጪ እያለች ነው እንግዲህ ሀና በእችኛዋ ደግሞ ጫማ ለወንድሟና ለሰላሚና ና ለሰላሚና ወንድም ጫማ ገዝታ መጣለች። እንግዲህ ለቅርብ ቤታ እችን ብር አገኝታ እስከምትወጣ ድረስ የማታረገው ነገር የለም። እላችኋለሁ፣ ውድ ተመልካች። ሰላምዬ ደግሞ ሀኔቾን በጣም ብዙ ነገር ማዋራት ትፈልጋለች። ሀኔቾ ደግሞ እሷን እንዴት መጨረሻ ላይ እንግዲህ ምንድን ነው እንደዚህ እኛ ስንወጣ ከቤት ውስጥ የምትፈልጊው ሁሉም ሰው እያለሽ ነው። እኔን የምትደብቂው ነገር የለም እኔን ንገሪኝ፣ ብላ ሰላሚና ሀናን ስትጠይቃት ሀና እንግዲህ እኔ የሆነ ነገር አው እየፈለግኩ ነው። የሀስናን ፎቶ እየፈለግሽ ነው? ንገሪኝ፣ እውነት ነው ውሸት አው ብላለች፣ አምናለች። እንግዲህ እሷ ከየት እንደመጣች ስትጠይቅ ሳላሚና ሀናን በቴሌቪዥን ነው ያገኘናት በማስታወቂያ ስትል፣ እንዴት እንዳገኛችሁ ማወቅ ይቻላል እንዴ ብላ ስትጠይቃት ቪዲዮ በስልክ ስታይ አይታ አይታ በልጅነት የአደባባይ ባታወጡኝ ምን አለበት ብላ ስልኩን ቁጭ አርጋ ነው ሀና እየሮጠች እያለቀሰች ሄደችው። እንግዲህ ውድ ተመልካች ሰብስክራይብ ና ላይክ አድርጉ፣ እንገናኛለን። ድሮ ድሮ ታማኙ ሌባ የሚል ፊልም ያየው መሰለኝ። ለዛ ኮ ነው እና ከፊልም ላይ ኮርጀሽ ነዋ ያለ ስሜ ስምሰጅ አረ እንደውም ለአንተ የሚገባው ትክክለኛ ስም ነው። እንዴት እንዴት ማለት አና እኮ ገንዘቡ እንደሰጣሃት ነግራኝ ነው። እና መስጠት ልክ አልነበረም እንዴ? መሳሳት ሳልሳሳትክም፣ ግን ደግሞ የምሰጣት አልመሰለኝም ነበር። የእኔ ነገር እኮ ምናልባት ለእኔ ከሆነ የሰጠሽም ብዬ። አንተ ግን ይህን ያህል ቁም ነገረኛ ነህ ማለት ነው። ቁም ነገረኛ ነህ ማለት ነው። እውነቱን ለመናገር ገንዘቡን የሰጠው ሌላ አማራጭ ስላጣሁኝ ነው እንጂ ሙሉ ለሙሉ እንኳን አምኛ አልነበርም። ወይኔ ጀሩ ሳታሚኝ ነበራ። ተበልታል በእኛ እንዴት እባክህ፣ ደግሞ እኮ ብታይ እንዴት ከራሴ ጋር ታግዬ መሰለሽ የሰጠዋለሁ። ቆይ ምን ልታደርግ ነበር? ለሸመጥጣት እያሰቡ ነበር። አረ ወክ የምርድት ሸመጥጥ ሰቃልል ነው እባክሽ፣ ህሌና የሚባል ነገር አለ እኮ። ምንስ ቢሆን ከእንደዚህ አይነት ሰው ይወሰዳል? እንዲገዘብ በጣም አመሰግናለሁ።